የመኪናቹ ኢጂክ መብራት በርቷል። መኪናችሁም እየተንቀጠቀጠ ነው። ደህንነቱ የተጠበቀ ቦታ ለመድረስ ተቻክሏቸዋል። ያጋጠማችሁ ነገር የሞተር መሙላት ይባላል። ይህ ሁሉ ነገር ሊቀረፍ ይችላል። አንደኛ ጥራት ያለው ኢንጀክሽን ክሊነር መጠቀም። ኢንጀክተሮች ልክ እንደ መኪናችሁ ልብ እንደማለት ናቸው። በቆሻሻ ከተሞሉ ነዳጅ በትክክል አይረጩም። ይህም የተቆራረጠ የነዳጅ ፍሰት እንዲኖር ያደርገዋል። ቼክ ኢንጂን መብራት እንዲበራም ያደርጋል። ስለዚህ በየአንድ ሺህ ማይሎች የኢንጀክተር ማጽጃ መጠቀም ይህንን ችግር ይቀርፍላቸዋል። ሁለተኛ የአየር ማጣሪያውን በየጊዜው መተካት ይህንን ደግሞ እንደ ሞተራችሁ ሳንባ ቁጠሩት። በቆሻሻ የተዘጋ ከሆነ ሞተራቹ መተንፈስ አይችልም። በዚህ ምክንያት ሞተራቹ ተጨማሪ ኃይል እንዲያስወጣና ነዳጅ እንዲያባክን ያደርገዋል። ስለዚህ የአየር ማጣሪያውን በትንሹ በዓመት አንድ ጊዜ መፈተሽ የቆሻሻውን አየር ወደ ንጹህ አየር ይቀይርልናል። ሶስተኛውን ከማየታችን በፊት ምን ያህል ሊትር ነዳጅ ታንከር ውስጥ እንዳለና መኪናችሁ በኪሎ ሜትር ምን ያህል ሊትር ነዳጅ እየተጠቀመ መሆኑን ሙሉ መረጃ የሚሰጣችሁን የጂፒኤስ ቴክኖሎጂ ዛሬ ነገ ሳይሉ ለከባድ ጭነት መኪናችሁ ከታች ባለው ስልክ ቁጥር አስገጥሙ። ሶስተኛ፣ ካንዴላችሁን በመደበኛነት መፈተሽ። ካንዴላዎች ኃይላቸው ከቀነሰ ደካማ ብልጭታዎች፣ የተሳሳቱ እሳቶችና ከባድ የኃይል እጥረት እንዲኖር ያደርጋሉ። ስለዚህ የመኪናችሁን መመሪያ በመከተል መቀየር ይኖርባቸዋል። አራተኛ የቼክ ሞተሩ መብራት ለምን እንደሚያበራ መረዳት። ብዙ ሰዎች አይተውት አይዝም ብሎ ይበራል ብለው ይተውታል። ነገር ግን ያችን መብራት ችላት በሉ መኪናችሁ በፍጥነት መፈተሽ እንዳለበት የሚነግርበት መንገድ ነው። ችላ ባለማለታችሁ በሺዎች የሚቆጠሩ ብሮችን ታጠርፋላችሁ። እንደዚህ አይነት ከመኪና ጋር የተያያዙ መረጃዎች ሲደርሳችሁ ፎሎ ማድረግ አትርሱ።